ዛሬ የምንመለከተው አራተኛውን ሳምንት መፃጒዕ የተባለውን ስያሜና ሳምንት ነው። የአብይ ጾም በገባ አራተኛው ሳምንት ላይ የሚታሰበው መፃጒዕ ወይም ደግሞ በዮሐንስ ወንጌል ምዕራፍ አምስት ላይ ተጽፎ እንዳለ 38 ዓመት ሙሉ በጸበሉ ስፍራ ተኝቶ እንደነበረው እነሆ ያንን ህመምተኛ ጌታችን መድኃኒታችን ክርስቶስ እንደፈወሰው ይህ ቀን የሚታሰበው ህሙማንን ሁሉ የሚፈውስ በትምህርቱ የነፍስን ቁስል የሚፈውስ በተአምራት የሥጋን ደዌ የሚፈውስ የሚራራልን አባት እግዚአብሔር እንዳለን የሚያሳይ ይህ ሳምንት ነው። የእሱ በረከትና ረድኤት ከሁላችን ጋር ይደር። መጻጒዕ፣ ዮሐንስ ወንጌል ምዕራፍ አምስት ላይ እንደምትመለከቱት በበጎች በር ወይም በመመላለሻ ስፍራ በቤተሳይዳ ቤተሳይል በተባለው እንሆ፣ በዛ ስፍራ ላይ አንድ የጸበል ስፍራ ነበረ ይላል፣ ወንጌላዊ ዮሐንስ ይጽፍ በዛ የጸበል ስፍራ በርካታ ህሙማን ይሰበሰባሉ። እውራን ይሰበሰባሉ። ሃንካሶች ይሰበሰባሉ። ለምጻሞች ይሰበሰባሉ። ደው ያለበት ሁሉ ይሰበሰባል። በጣም የሚያሳዝን ሰው ግን ሰላሳ ስምንት አመት ብሎ በዛ ተኝቷል። ዘመዶቹ በአልጋ አምጥተው አስተኝተውታል። ወደ ጸበሉ ስፍራ መግባት አልቻለም። ምክንያቱም የእግዚአብሔር መልአክ ከሰማይ ወርድና አንድ ጊዜ ሲባርከው ጸበሉ ሁሉ እነሆ ይናወጻል። ያኔ ቀድሞ የገባ ሁሉ ከደዌ ይፈወሳል ይላል። እግዚአብሔር መላእክትን ይላክልን፣ በጸበልም ኃይል ሁላችን ያድነን ዘንድ ቅዱስ ፍቃድ ይሁንልን። ያ ሰው ግን መግባት አልቻለም። ወገኖቼ ከዛ አንድ ቀን ጌታ ወደዛ ስፍራ መጣ። ልትድን ትወዳለህ አለው። እሱም ምን አለ? ሰው የለኝም እንጂ አለ። ብዙ ጊዜ በሰዎች የሚመኩ ሰዎች አሉ። በሰው የሚታመን ሰው አለ። በሰው ከመታመን በእግዚአብሔር መታመን ይሻላል። ሲያየው ጌታ የሰላሳ ዓመት ጎልማሳ ነው። አብሮት ሰው አለ። ነገ ጠዋት መልአኩ ወርዶ ውሃውን ሲያናውፀው አንዱን ያዝልኝና፣ ሂድና ይህንን ነገ ጠዋት አምጥተ አጥምቀው ከዛ በኋላ ወንዝ ጸበሉ አስገባው ይድናል ይለኛል ብሎ አስቧል። ሰው የለኝም አለ። ጌታችን ኢየሱስ ክርስቶስ በጸበልም ያድናል በቃሉም ያድናል። ክብርና ምስጋና ለሰማ አጠራዱ ይድረሰውና፣ ሰው የለኝም አትበል ተነስ፣ አልጋህን ተሸከማለው 38 ዓመት ሙሉ የተኛው ሰው አልጋውን ተሸክሞ ሄደ፣ ተፈወሰ። ክብርና ምስጋና ለእግዚአብሔር ይድረሰው። ይህን ሳምንት አባቶቻችን ሲወስኑ እነ ቅዱስ ያሬድ ይህን ቀን ሲያስቡት አባቶቻችን በዚህ ቀን እኛም ዛሬ መፃጒዕ ብለን ስናስብ ከማናቸውም ደዌ እንድንድን ዘንድ ነው። በዚህ ሰዓት ይህን ቃል የምትሰሙ የተለያየ ሕመም፣ የተለያየ ደዌ፣ የተለያየ ስቃይ፣ የተለያየ ፈተና ያለባችሁ እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር ድንቅ አምላክ ነው። አንዳንድ ጊዜ ከልባችን ክፋት የተነሳ አንዳንዴ ነገሮች ሊረዝሙብን ይችሉ ይሆናል። ወይም ደግሞ እግዚአብሔር ምክንያት ይኖረዋል። ጊዜ ገቢር ለእግዚአብሔር የሚያድንበት ቀን አለው። የሚፈውስበት ቀን አለው። ስለዚህ እግዚአብሔር ዛሬ ከማናቸውም ደዌን እንዲያድነን ከልባችን ከእሱ ጋር እንገናኝ። ሌላዋን ነገር አስቡ። የእግዚአብሔር መልአክት ተራዳኢ ናቸው። የእግዚአብሔር መልአክ ወርዶ ጸበሉን ይባርከዋል። የኦርቶዶክስ ጸበል ዛሬ በእግዚአብሔር መልአክት የሚባረኩ ናቸው። አንዳንዶች ስለ ጸበል ላይገባቸው ይችላል። እኛ ግን ይገባናል። በዮሐንስ ወንጌል እንደተጻፈ በነገስት ምዕራፍ አምስት ሁለተኛ ነገስት ምዕራፍ አምስት እንሆ ንዕማን እንደተፈወሰ ዛሬም ይሄንን የምናስብ ሰዎች ነን። ኦርቶዶክስ ቤተ ክርስቲያን ሙሉ በሙሉ መጽሐፍ ቅዱስ የሚፈጸምባት ቤተ ክርስቲያን ስለሆነች ሁለት ጸበል ራሱ እንደሚፈውስ እንመለከታለን። ሌላው እግዚአብሔር ደግሞ በራሱ እንሆ ተነስ፣ ተነሽ ብሎ የሚያድን አምላክ ነው። አራተኛው ሳምንት መጻጉ ይባላል። መጻጉን እንደፈወሰ እኔን ይፈውሰኛል ነው አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የድንግል ማርያም ልጅ ሆይ እንማጸናሃለን በዚህ ሰዓት በደዌ ዳኛ በአልጋ ቁራኛ የተያዙትን ሁማን ፈውሳቸው በቅዱስ እጅህ ዳብሳቸው ከተኙበት አልጋ ላይ አቁማቸው የቀደመ ጤንነታቸው መልስላቸው አሜን ጌታ ሆይ መልስልን መጻጉን በ38 ዓመቱ ሙሉ በሰው ሲመካ የነበረውን አንተ መተንዳዳን ከው እኛንም ከሰው ትምክት አውጣን አንተ ውረድልን አንተ ዳብሰን አንታድነን አምላክ ሆይ፣ ትችላለህ። አሜን። ለሁላችንም አድርግልን። የእናተ መልጃ አይለየን። አሜን።